ሄቨን እና ቦቼራ ዛሬም በድጋሜ ሲተቃቀፉና ሲሳሳሙ ቪዲዮ ተቀርጸዋል። ከዚህ በፊት እንደምናስታውሰው ቦቼን ወይም ሄቨን ስስመው ቪዲዮ በቀረጸቻቸው መሰረት ነጸጋ ቴሌግራም ላይ የመምህራን ቴሌግራም ጉርብ ላይ ተለቆ ብዙ መከራዎችና ብዙ ስቃዎችን ሄቨን አስተናግዳለች። በተማሪዎች ፊት ተሸማቃለች። ሁሉንም ሰው መጠቋቋሚ ያርጓታል። ቀና ብላ እንዳትሄድ አድርጓታል። ሄቨን ከዚህ በፊት ጽዳት እስከ ማጽዳት ድረስ አባቷ ቀቷት ነበረ። ከክላስ መልስ ከጽዳት ሰራተኞች ጋር ጽዳት እንድታጸዳ አድርጓት ነበረ ለአንድ ወር ያክል ሄቨን። ይሄ የተቀጣችው መሰረት ቦችን በሳመች ነው። የሳምኩት ከንፈሩን ነው ወይስ ምንድን ነው? እኔ ድለቢስ ነኝ ብላ እስከምታማርር ድረስ፣ ወይስ የመምህራን ልጅ ወይም የርዕስ መምህር ልጅ ስለሆንኩ ነው እያለች ብዙ ብቻዋን ስታነባ ነበረ። ምክንያቱም ሄቨን ዘመዷ፣ ጓደኛዋ፣ ወዳጇ መጽሐፏ እንጂ ሌላ ሰው አልነበረም። ድንገት በድንገት ሻይ ትጠጫለች በማለት ነበረ ቦቼ ይተዋወቃል። ለእሷ ከልጅነቷ ጀምሮ የቀረበችው ወንድ ወይም ሴት እሱን ብቻ ነበረ። የገጠር አባባል፣ ተረት፣ እንቆቅልሽ እያለ ፈገግ እያሰኛ ሲመጣ ከሱ ጋር ወዳጅ ለመሆን በቅታለች። በዛም የተነሳ አንድ ቀን የህይወቱን ክፍት ትብሎት እስከዛሬ እሷን ሲያዝናና ሲያስቅ የምታየው ቦቼ ከፍቶ ስታየው ምን ሆነ ነው በማለት ትጠይቀዋለች። እሱም ስለ እህቶ አበባ ወይም ስለ እህተ አበባ ሲያወጋላት አይዞህ ብላ ለማጽናኛ ያክል ጉንጩን ስስመው ነበረ። ሄርሜላ በላከቻት መሰረት ጸጋ ፊዶ ቅርጻ ቴሌግራም ግሩፕ ላይ እንዲለቀቅ ያደረገችው። ስለዚህ በዛ ምክንያት ማለቴ ቦቼ ብልም፣ ነገር ግን ብዙ መከራና ብዙ ስቃይ እያሳለፈችው ሄቨን ነበረች። ምክንያቱም ቦቼ በህቱ ጊዜ በዛ ሰዓት ስለደወለች ከትምህርት ቤትም አልነበረም። ስለዚህ ሁሉንም ችግር መከራ የተጋፈጠችው ብቻዋን ነው። ተማሪዎች ያቺ ት እኮ ያቺ ት እኮ እያለ ራሷን ስታስከ መውደቅ ድረስ ደርሳለች። አባቷ በዛ ላይ በጣም ሲያቆጣትና ሲያሰቃያት ነበረ። ምክንያቱም ሌሎች ልጆች ሲሳሳሙ፣ ሲተቃቀፉ ይታያሉ ይታያሉ። ነገር ግን ለሄቨን ሲሆን ነገሩ ጠንከር ጎርመስ ብሎ ነበረ። ምክንያቱም የርዕሰ መምህር ልጅ ስለሆነች የራሱን ልጅ እንዲህ ቀጣ፣ ለእኛማ ቢሆን ምን ሊያደርግ ይችለናል? ብለው ተማሪዎች ለልጁ ካልራራ ለእኛማን ምን ሊያደርገን ይችላል ብለው እስከ መፍራት እንዲከበር አድርጎታል። ወይም አድርጓቸዋን አቶ ረዕስ መምህሩ ማለት ነው። ዛሬም እንግዲህ በተደጋሚ ስህተት ሰርታለች። እሷም እንደነገርኳቸው እንግዲህ ሄቨን ከሱ ሌላ ሰው ቀርባ ስለማታቅ በጣም እሱም ወደ ክላስ ሲመለስ ወይም ወደ ሻይ ቤቱ ሲመለስ ማንንም አለመቅረብ ነው የፈለገው በተለይ ሄቨንን። ምክንያቱም ከዚህ በፊት የደረሰባት ስቃይ እና በተማሪዎች ፊት የተሸማቀቀችው በቂ ነው ብሎ ስለሚያስብ እርቋታል። አንድ ቀን ግን ወይም አንድ ቀን ወደ ሻይ ቤት ልጋብዝሽ ብሎ የወኔ ይወስዳታል ዮናስ በወሰዳት ጊዜ ግን እዛ ሻይ ቤት አስተናጋጁ ስለነበረ ቦቼ በጣም ተቀይሮ ታያለች፣ ወይም ትኩር ብሎ እንዳያት ቦቼ ግን ሄቨንን አያፈቅራትም። እሷ ግን የመጀመሪያ ጊዜ የቀረበችው እሱን ሳይሆን ስለሆነ በጣም ነው የወደደችው። ስለዚህ ከዛ ሻይ ቤት ቶሎ ብላ ትወጣለች። እሱም ዮናስ አላማው ቦቼና ቦቼ እንዲያያቸው ስለነበረ አላማው ባጭሩ ተሳክቶለታል። ሄቨንና ዮናስ በአንድ ስላያቸው ቦቼ ይናደዳን ብሎ ስላሰበ ስለዚህ ይቅርታ አልጠይቀው ነበረ። ይሄንም ጄሪን ለምና ነበረ፣ እባክሽ ሰው የማያይብን ቦታ እዛ ሽንቆርቻ ውስጥ ቦቼን እንዳገኘው ወርጂ ትላታለች። እሷም እሺ ብላ ይቅርታ አልጠይቀው ስለሆነ እባክሽ ብላ ስለምናት እሺ ብላ ትነግራታለች፣ ወይም ትስማማለች ማለት ነው። ወደ እዛ ወደተባለው ቦታ ቦቼን እጁን እየጎተተ የተወስደዋለ ጄሪ እሱም ምንድን ነው እያለ ሲነግራት ሲጠይቃት፣ አይ አልናገርም ብላ በመጨረሻ ላይ ሄቨን ልታናገር ትፈልጋለች እዛ ውስጥ ትለዋለች። እሷም እጆቿን እያፍተለተለች ዓይኖቿ በፍቅር ዓይን እየተንከራተቱ ቦቼ እያለች ቅድም እኮ ስላየ እየተቀየምከ ይመስሉኝ ነው በጣም ይቅርታ ትለዋለች። እሱም አረ ገኒኮ ወይም ሄቨን ምንም ችግር የለውም የሚያስቀይም ነገር እኮ አላደረግሽም ሜን እሷን ከተቀየም ከኝ እባክህ ይቅር በሬ ትለዋለች። እሱም ይቅርታ አርጌልሻለሁ፣ ነገር ግን የሚያስቀይም ነገር ምንም ነገር እኮ አላጠፋሽም ብሎ ይነግራታል። እሷም እጆቿን እያፍተለተለች እኔ እኮ ወድሃለሁ ትለዋለች። እሱ ግን ምን የምርሽናው ነው ሄቨን ወይም ገነት ይላታል። እሱ ገነት ነው የሚላት ሄቨን ሲቆላመጥ ስለሆነ አዎ ትለውና በቃ ሄቨን፣ ሰው ካየን እዚህ ጋ ጉድ ነው ይላል። ይህንን ሄቨን ልታገኝ ትፈልጋለች ስትል ቤቲ ሰምታ ነበርና ከላያቸው ላይ ሆና እየቀረጸቻቸው ነበረ። ይሄን ጉድ ሄቨን ወይም ቦቼ ማያቁም ጀሬብ ጭምር ማለት ነው። ስለዚህ እሺ ብላ በቃ አሁን ልሄድ ነው ሲላትም ምንም አትለኝም ስትለው እጆቿን አሁንም እያፍተለተለች አይ ምንም አለለሽ የሚላታል። በቃ እሺ ብላ ቦቼ ትለዋለች። ልሄድ ሲል ከዛ ታቅፈዋለች። ምቅፍ ያደርጋትና ይህን እኮ ማደርገው ግን ላንቺ ስለው ባለፈው የደረሰብሽን ድጋሚ እንዲደርስብሽ አልፈልግም ይላታል። እሷም እሺ ገብቶኛ ትለዋለች። አሁንም ሲሄድ ቦቼን ድጋሚ ትጠረውና ታስቆመዋለች ከዳር ወጣ ትጠመጠምበታለች። ይሄ ሁሉ ሲሆን ቤቲ ከላይ እየቀረጸቻቸው ነበረ። በቃ አሁን ግን እኔ ጥሩ ስሜት እየተሰማኝ ስላልሆነ ቶሎ ሊሄድ ብሎ ቦቼ ከዛ ይሄዳል በሄደም ሁሉንም ነገር በቃ ተለያይተው ወደ ቦታቸው ወይም ወደ ትምህርት ቤት ግቢ ተመልሰው ቁጭ እንዳሉ ጄሪ እንግዲህ የወሬ ጥማት ስላለባት የሆነውን ነገር ንገርኝ፣ ፍቅረሽን ገለጅለት ትትላትም እሷ ግን ነው አልገለጽኩለትም፣ ስለምን ፍቅር ነው የምታወሪው? ምክንያቱም ሄቨን ስለ ፍቅር ምንም አታገውም። እንደነገርኳችሁ የእሷ ወዳጅም ከልጅነቷ ጀምሮ እስካሁን ድረስ መጽሐፍ እንጂ እንኳን የወንድ ጓደኛ የሴት ጓደኛ ኖሯት አያውቅም። ሄቨን ብቻዋን በማዘውተር በመቀመጥ ነው የምትታወቀው። ትምህርት ቤት ከመጽሐፍ ውጭ ከማንም ጋር ስስቅም ስትጫወትም ከቦቼ ውጭ ማንም ሰው ያያት የለም። ዮናስም ለመቅረብ ብዙ ቢሞክርም ነገር ግን ተሳክቶለት አያውቅም። እንደዚህ እያወሩ እያለ ቤቲ፣ ሄቨን አንዴ ላናግረሽ ፈልግ ያለሁ ትላታለች። እሷም ምንድን ነው ብትላትም ብቻሽን ለወራሽ ስለፈለኩ አንቺን ነው ትላታለች። እሷም እኔ ደብቃ ምንም ነገር የምታወሪው ስለሌለ ነይ ትላታለች። ማለት እፊትሽ፣ እፊቴ አውሪ ትላታለች። ጄሪን እባክሽ ሄቨን፣ እባክሽ ጄሪ፣ አንዴ ብቻችንን እናውራ ትላታለች። እሷም ከንትና ወይም ከዮናስ እንድቆር እንድትርቅልኝ እፈልጋለሁ። እኔ ኮ ከዮናስ ከራ ቆይቻለሁ፣ ስጀመር ቀርቤውም አላቅም ለምንድን ነው ቤቴ ፍቅርሽን በስነ ስርዓት አንቺ የማትዩ ወይም የማትንከባከቢ ወይም ወደ አንቺ እንዲመጣ የምታደረግ የማታደረጊ ለምንድን ነው ሮጠሽ እኔ ላይ የምትታዘዩ ትላታለች እሷን አሁን በአደባባይ በተማሪዎች ፊት እንድታዋረጁ ነው የምፈልገው ትላታለች ለምን ብላ ስጠይቃት አልፈልግህም እኔ ፍቅረኛ አለኝ በይው ትላታለች እኔ እኮ ግን ፍቅረኛ የለኝም እሱ አይመለከተኝም። ከቦቼ ጋር ያለሽ ምንድን ነው ስትላትም አይመለከትሽም እሱ ስታ ቆይማ፣ አንድ ነገር ላሳይሽ ትላታለች። እሱ ምንድን ነው ብላ ስታያትም ያ የተቀረጸ ቪዲዮ ነበረ። እንገኔ አይኗ በእንባ ሞላና ምን ነው የፈተና የበዛ ቆይኔ መቼ ነው ደስተኛ መሆነው? ምን አይነት እድለ ቢስ ነኝ ብላ ምን እንዳረግሽ ልሽ ነው የምትፈልጊው ስትላትም ተማሪው መካከል ዮናስን እንድታዋርጅልኝ ነው የምፈልገው። ማንም ሰው ማለቴ እኔ አልፈልግህም ፍቅረኛ አለኝ ብለሽ ቅስሙን ሰብረሽ ተማሪዎች ውስጥ ተማሪዎቹ መካከል እንዲሳለቁበት ነው የምፈልገው ትላለች። ሄቨንም ብዙ ካሰበች በኋላ ኦኬ አደርግልሻለሁ፣ ነገር ግን ይህን ቪዲዮ ታጠፊያለች ስትላትም፣ ይህን ቪዲዮ መቼም አላጠፈውም፣ ነገር ግን እንደ ሌሎቹ አደባባይ ላይ ወጥቼ ወይም አውጥቼ ለአባትሽም ቢሆን እንዲደርስ አላደርግም። ይሄ ቪዲዮ በፈለግኩብሽ ሰዓት የምጠቀምብሽ ይሄ መረጃዬ ነው፣ እስከ መሞት አላጠፈውም ትላታለች። እሷም እሺ ትላትና በሀሳቧ ተስማማና አይኖቿ በእንባዎቿ ሙልት ብለው እሺ ብላ፣ አሁን ታጠገቢልኝ ሂጂ ስትላትም ነገሮችን አመቻችቼ የት ቦታ እንደምታደርጊ ነግርሻለሁ ስትላትም፣ እሷም ችግር እንደሌለውና የፈለግሽበት ቦታ አዘጋጅተች ጥረኝና እኔ የዮናስ እንደዛ ብዬ አዋረድሻለሁ ትላታለች። እሷም እሺ ብላ ይለያያሉ። ይህ በለድል ለየት የሚያደርገው ነገር ቦቼም መሳሙ አይደለም የሄቨን እንትን ጠንከር የሚልላት የራእስ መመር ላይ ስለሆነች ነው። ምክንያቱም የሆነ ነገር እንትን ሲባል ክሱም ምኑም እሷ ላይ ይጠነክራል። ጎበዝ ተማሪ እንደመሆኗ መጠን ምንም ነገር ስታጠፋ የሚታለፍ ጉዳይ አይደለም የእሷ ጉዳይ፣ ምክንያቱም አባቷ ጠንከር ያለ ትእዛዝ ነው የሚሰጣት ለልጁ አዳላ እንዳይባል ማለት ነው። ስለዚህ ለሰውኛ ብሎ እንጂ ሄቨን ጥፋተኛ ሆነ አይደለም ብዙዎቹ ጥንዶች ናቸው። ትምህርት ቤት ዛሬ ይላ ሄቨን ይሄን ካልኳችሁ፣ ወደ ቤዛ ልመለስላችሁ። ቤዛ ባለፈው ሳምንት ወይም ባለፈው እንዳቀረብኩላችሁ የአያሪፍተ ትምህርት ቤት ቀርቶ ቤት እንደተቆለፈበት ወደ ርዕሰ መምህሩ ቢሮ አቅንታ ያሬድ ከትምህርት ቤት እንደቀረና ምክንያቱ ምን እንደሆነ ለወላጆቹ ደውለው እንዲጠይቁ አናግራቸው ነበር። እሳቸውም በነገረቻቸው መሰረት ደውለው ሲጠይቁ ከትምህርት ቤት ጭራሽ እንዲለቅ እንዲፈልጉ ሲነግራቸው ፈጽሞ አይሆንም ልጅ መልሱ ብሎ ከብዙ ክርክሮች ውስጥ መካከል ያሬድ ወደ ትምህርት ቤት ሊመለስ ችሏል። ከመመለሱ በፊት ግን ያሬድ ወይም ቤዛን አንድ ጥያቄ ጠይቀዋት ነበረ። ከክፍሉ ተማሪ ሁሉ የያሬድ መጥፋት፣ ከትምህርት ቤት መቅረት አሳስቦች ለምን መጣሽ? ከያሬድ ጋር የተለየ ግንኙነት አለሽ? የሚል ጥያቄ ነበረ። እሷም ምንም ነገር እንደሌላቸው ነግራዋለች፣ ነግራቸዋለች ማለት ነው። ያሬድም ሲመለስ እንኳን ደህና መጣ፣ ከአባት ጋ ያለውን በሂደት ችግሩ ይፈታል። ለምንድን ነው እዚ ትምህርት ቤት ያጠፋኸው ነገር አለ ሲለውም ወይም ፍቅረኛ ይዘሃን ብለው ሲጠይቁትም በድጋሚ ርዕሰ መምሩ ያሬድ ሲጠይቁት እሱም ምንም ነገር እንደሌለው ፍቅረኛ እንደሌለው ነግሯቸዋል። ዛሬ ግን በተለየ መልኩ ትምህርት ቤት ግቢ ላይ ትራሰ ወይም ወንበር ላይ ገደፍ ብሎ በጭንቀት ሊፈነዳ ደርሶ እየተነፈሰ እያለ በርቀት ያዩታል እና ወደ እኔ ካሉት በኋላ ከአባትህ ጋር አሁን ያለኸው እንዴት ና ሲሉትም፣ እኔ ለእርሶ ልናገር ወይስ አልናገር አላውቅም። ነገር ግን አባቴ ግን የራሱ ላይ የደረሰበትን በደል ለእኔም እንዳይደርስብኝ ፍራቻ እየተጫነ ነው ከሰው ጋር እንዳይኖረኝ ግንኙነት ከሴት ጋር አብሶ ይለዋል። ኦኬ ከሴጋ ግንኙነት አለህ ማለት ነው። ከቤዛ ጋር ስለ አዎ፣ እኔና ቤዛ ፍቅረኛሞች ነን። ነገር ግን አሁን ከቤዛ ጋር ድጋሜ ከተገናኘን ወይም አብረን ከሆን ወደ ካናዳ እንደሚልከኝ ነግሮኛል። እሷንም ነግሯታል፣ አስጠንቅቆንናል። ጭራሽ ባስ ብሎ ትምህርት ቤት ሰላይ ቀጥሮ ፎቶ እያነሱ አንድ ላይ በቆምን ሰዓት ፎቶ እያነሱ እንዲቀርጹለት ያደርጓ ያደርጋል። ከዚህ ትምህርት ቤት ቀራጭ አለ ወይም ቅጥረኛ አለው እያልከኝ ነው አባቴ አባተ ሲለውም፣ አዎ ርዕስ መምህር እዚህ አለው ብሎ ከዚህ ሲለው ለወዳጁ ወይም ለኩያው ሳይሆን የሚያወራው ለርዕስ መምሩ ነበረ። ምክንያቱም ፍቅረኛ አለ ሲለው፣ አዎ ቤዛ ጋር አብራችሁ ቆያችሁ ሲለው፣ አዎ ትንሽ ቢሆንም ቆይተናን ብሎ ነግሮታል። ስለዚህ ከዚህ በፊት ተትምህርት ቤት እንዲቀር ያደረገው በዚህ ምክንያት እንዲሆን አባትየው ርዕሰ መምህሩ በጣም ተረዳና በቃ ቲቸር በቃሉን ወደ ትምህርት ቤት ወይም ወደ ቢሮ እንዲመጡ ያሬድና ቤዛን ይነግራቸዋል። እሷም ቤዛም ተነገራት በኋላ ያሬድ ተጮኸችበት በኋላ በቃ ተንግዲህ ወዲህ መዋሸትም አያስፈልግም፣ ያሬድ ገብተን እውነቱን መናገር ነው ትለዋለች። እሱም አኔ ቤዚቴ አውቅ አይደለም ነገር ግን ማድረግ አልነበረኝም በቃ የቅርታ ይላታል። በቃ የሆነ የሆነ ተንግዶዳ መደበቅ የለብኝም ብሎ ብላ ናኒሄል ብላ ሪፎርምህን አስተካክል ልበስ ብላ አስተካክሎ ከለበሰ በኋላ ወደ ረስ መምሮ ቤት ቢሮ አቅንተው የሆነውን ሁሉ ሲነጠይቃቸው ወይም ሲነግራቸው ለምን ዋሸሽ ብሎ ነበረ ቤዛ መጀመሪያ እርስ መምህር እኔ ለመዋሸት ፈልጌ ሳይሆን አዎ ፍቅረኛ ነው ብሎት ድፍረት መስሎ ስለታዬ ነው። በዛ ሰዓት ያሳሰበኝ ነገር የኔና የሱ ፍቅር ሳይሆን የእሱ ከትምህርት ቤት መቋረጥ ነበረ። ስለዚህ እባክዎት ይቅርታ ያርጉልኝ ብላ ይቅርታ እንዲያደርጉላት ተጠይቃቸዋለች። በተመሳሳይ መልኩ እያሬድንም እንደዛው ሁሌ ጠይቅ ለምን ዋሸኸኝ ሲሉትም እሱም እኔም በዛ ጊዜ ፍቅረኛዬ ናት ብላችሁ አባቴ ያለው ልክ ነው። ስለዚህ ስተት ነው ፍቅራችን ስተት ነው ፍቅራችሁ ካላችሁ ልታራረቁን ትችላላችሁ። ስለዚህ እኛ መራራቅ አንፈልግም። ይሄን ደግሞ እርስዎ ገደፉት ማለት አባቴ ዛሬ ነገ ሳይል ካናዳ ይልከኛል ማለት ነው። ከዚህ ፍራቻ እንጂ እርስዎን ለማወሸት ፈልጊያ አልነበረም ይላቸዋል። እነሱም እጃቸውን እያፍተለ ተለ ቤዛ፣ እኛ ቤተሰቦቻችን ጫና ባደረጉብን ቁጥር እንድንለያዩ ወይም እንድንራራቅ ባደረጉብን ቁጥር እኛ ደግሞ እየተገናኘን ነው። ስለዚህ ቃላችንን እያፈረስን ነው። ስለዚህ ቤተሰቦቻችን ታልገደፉን ነገሮችን የበለጠ እያበላሽን ነው የምንሄደው ትለዋለች። ለማንኛውም ነገሮችን እኔ ያስተካክላለሁ፣ እናንተ አትሰቡ። ስለዚህ እኔ የሆነውን ነገር አይቼ እነግራቸዋለሁ፣ ወይም ድጋሜ ቢሮ ጠራቸዋለሁ። አሁን ሂዱ ይላቸዋል። እሺ ብለው ቤዛና ሜሮን ቤዛና ያሬድ ከቢሮ ሲወጡ፣ ቲቸር ሜሮን ወደ ቢሮ እንድትመጣ ያዟታል። ሜሮንንም እንዲህ ብለው ነበር የጠየቋቸው፤ እዚህ ትምህርት ቤት ብዙ ፍቅረኛሞች፣ ጥንዶች እየሆኑ ነው። አፍላ ፍቅር ነው ስለዚህ ይሄ ደግሞ ለህይወታቸው ወይም ለትምህርታቸው ራሱ የውድቀት የመጀመሪያው መሰረት ሊሆን ይችላል። ስለዚህ የህይወት ክሎት ወይም የሚል ሌላ ትምህርት እንዲዘጋጅ ትምህርት ቤት ማድረግ አለብን። ፍቅረኛ ለያዙት እንደዚህ ከፍቅራቸው ጋር እንዴት አብረው መማር እንዳለባቸው፣ ህይወታቸውን እንዴት ማስቀጠል እንዳለባቸው፣ መጀመሪያ ፍቅር ያለያዛቸው ደግሞ እንዲጠነቀቁ ማድረግ አለብን ይሏታል። እሷም ተመሳሳይ ነው እኔማ ሀሳቤ እንደዛ ነው ብዙ ልጆች ትምህርታቸው ላይ ጎበዝ የሆኑ እየወረዱ ነው በፍቅር የተነሳ ስለዚህ እኛ ይህን ነገር ልናግዛቸው ይገባል ተማሪዎችም ቤተሰቦቻቸው እንዲለያዩ ሳይሆን ነገር ግን የቤተሰቦቻቸውን ልምድ ወይም እንትን እያማከሯቸው፣ ይሄ እኮ ቢሆን እንዲ ነው እያለ የህይወት ክፍላቸውን ወይም የህይወት ትምህርት እየነገሯቸው አብረው እንዲኖሩ ማድረግ ነው እንጂ እንዲለያዩ ካደረጉ ወ በአሰስታት ነው የሚገፋፏቸው ልጆቹ። ስለዚህ የመጀመሪያው የሚጀምረው በናያሬል ስለሆነ ቤተሰቦቻቸውን ነገ ጠርተን ቢሮ እናናግራቸዋለን ብለው እሺ ብለው ያናግሯቸዋል። እንዲያናግሯቸው ይስማማሉ። በቃ ይህን የጠራሆች ነገ ስብሰባ ላይ አብረሽን እንድትኖሪ ስለፈለግኩ ነው። የያሬድ አባትና የቤዛ እናት ነገ ይመጣሉ ብላ ብለው እርሱም ይሰናበቷታል፣ ወይም ሜሮንን ይነግሯታል። ሜሮንም ወደ ትቼር በቃሉ ጋር ሄዳ ሁሉንም ነገር ትነግረዋለች። ይሄ ትምህርት ቤት እኮ መፈንጫ ሆነ፣ እንደዚህ እኳ አልነበረም ድሮ። የኔውም ጉድ ሆኖ ልሻል ከፊዮሪ ፍቅር ሳይዞ ቅርም ቅዱስ የሚለዋል ድብድቡን ትቶ ስትለው ፈገግ ብሎ አንቺ ቀን ልጅ እኔ ሆኜ ነው እኮ እዚህ ትምህርት ቤት ራሱ ማስተማሪ እንጂ ከባድ ፈተና ውስጥ ነው ብሎ ቲቸር በቃሉ፣ እንዲሁም ችኩልና ፈሪ ስለነበረ እንደዛ ይላታል። ባለፈው ሳምንት እንግዲህ የሄቨኑ ቪዲዮ የለቀቀችው ሄርሜላ ስለሆነች፣ ባለፈው የመጨረሻ ጊዜ ወይም የመጨረሻ ጊዜ ያናገረ ስልኩን ቢሮ አስቀምጦ ሲወጣ ሄርሜላ ነበረች። ስለዚህ ሄርሜላን ጠርቶ የባለፈው ጊዜ ስልኬን አንቺ የመጨረሻ ጊዜ ነበርሽ ቢሮ ስወጣ፣ ስለዚህ ስልኬን አይተሻል ሲሏትም እሷም እንዳይነቀባት ስለፈለገች እያለቀሰች ሌባ እያስባላችሁኝ ነው። እኔ ከተከበረ ትምህርት ቤት መጥቼ ብማርም ነገር ግን እዚህ ሌባ እየተባልኩ ነው። ከዚህ ትምህርት ቤት መውጣት ፈልጋለሁ ትላለች። እረስ መምህሩ ድንገት ሰምቶ ነበር እና የእኔ ልጅ እንደዛ አይደለም ነገሩ ብሎ ያረጋጋታል። እሺ ብላ እሷም ወደ እነሱ ዞር ስትል ፈገግ እያለ ትሄዳለች ማለት ነው። በተለይ ደግሞ ብሩኬ እናቱ ስለታመመች በጣም ጨንቆታን። ቤቱ ወይም አያቱ ያመረሱት ገንዘብ ተሸጦ ኩላሊት አልተገኘም ነበረ። ምክንያቱም የአባቱ ኩላሊት፣ የብሩኬ ኩላሊት ለእናቱ መለገስ አይችሉም ነበረ ይባስ ብሎ ለሃና ኩላሊትም አልሆናት አለ ለእቴቴ። ስለዚህ እቴቴን ለማዳን ፊዮሪ ነበረች ምርጫቸው። ፊዮሪ ደግሞ ባለፈው ሳምንት የብሩክ እናት ወይም የሄቨንና የሄርሜላ እናት መታ የሆነች ብር ፊቱ ላይ ወርውራ ከልጄ ላይ ወረድ በል፣ ሁለተኛ ልጄ አጠገብ እንዳት ፍቅር በሚል ተልካሻ ኩላሊቷ እንድታሳጣት አልፈልግም። ልጄ እኮ ሴት ልጅ ናት፣ ወደፊት ብዙ ይጠብቃታል ብላ እንትን ብላባት ነበረ፣ ነገ እንትን ብላበት ነበር። ነገር ግን የሀናና አክስቷ ሄደው ከእናቷ ጋር ያላት ግንኙነት ጥሩ ስላልሆነ ይሄን ነገር እኮ ብታረጊ ልትሰካካልሽ ይችላል ወይም ልጅሽ ልትወድሽ ትችላለች። ስለዚህ ልጅሽ በተቃራኒ ሀሳብ መሆን ሳይሆን ሀሳቧን ገድፈሽ፣ ነገር ግን እስከ ጉዳቱ ይሄ የምታረጊ ይሄ ነው ብለሽ ጥ ነግሪያት እንጂ አንቺ የእሷ ተቃራኒ ስትሆኝ፣ እናንተ ግራ ተገብታችሁ ነው የምትኖሩት እንጂ አትግባቦም ስትላት እሷም በሀሳቧ ተስማምታ ለብሩኬናት ኩላሊቷን እንዲሰጥ እናቷም ትፈቅድላታለች። ስለዚህ ይህን ነገር ነበረ ሀና ቁጭላ እየነገረችው ያለ፣ በደስታ በጣም እየዘለለች እያለ እሰይ ትላለች ማለት ነው። ድንገት ሳያስበው የብሩኬ ስልክ ይደወላል። ሄርሜላ ነበረ ማለት ሄቨን ሶሪ እሺ ልጅቷ ነበረች ወይም የደወለችው ማለት ነው። ኩላሊቱ ይሳካ አይሳካ አላሁ አለም። ነገር ግን ደውላለት ነበረ። ጸጋ ነሽ ወይም ዳኔ ነው አላቅም። እንትና ወይም ለተሰማ ቅጥረኛ ፎቶ እያነሳ የሚልክላቸው ጸጋም ዳኔ ነው ትላለች። ዳኔም ጸጋናት ይላል ነገር ግን ቤዚት ይሄን ፈተና እየተፈተነች እንትና ጸጋናት ማለት ይከብዳል። ምክንያቱም ይሄን ነገር እያደረገ ያለው ለገንዘብ ብሎ ምንም ነገር የሚያደርግ ሰው የማን ቢኖር ጥሩ ነው። ዳኒ ተብሏን ማለት ነው። ይሄ የእንትና ኩላሊት ለቴቴ ይሆናታን ወይስ አይሆናታን? ፊወር እንግዲህ ለቴቴ ኩላሊቴን ካልሰጠሁ ብላለች ማለት ነው። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ ነበረ ቆይታ። ይሄን ነበረ ይሄን ይመስል ነበረ አፍላ ፍቅር 171 ይሄን ይመስላል። ወዳችሁና ፈቅዳችሁ ስለተከታተላችሁ ከልብ አመሰግናለሁ።